ጻድቃንሰ ኢሞቱ ኀበ እግዚኦሙ ነገዱ፣ በመንግሥተ ሰማያት ይሁቦሙ ዘፈቀዱ። ቅዱስ ያሬድ በዝማሬ መዋሲት። በስመ አብ ወወልድ ወንፈስ ቅዱስ አህዶ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይዛላችሁ። ሕዳር 26 አቡነ ሐብተ ማርያም ጻድቁ በዓለ ረፍታቸው ነው። እሱም በተመለከተ ቅዱስ ያሬድ ምን ይለናል? ቅዱስ ያሬድ መዋሲት በተባለው ድጓ፣ ጾመ ድጓ፣ ዝማሬ መዋሲት የደረሰ የቤተ ክርስቲያን መብራት የተባለ ነው። ቅዱስ ያሬድ ምን ይላል? በነገራችን ላይ ድጓ ማለት ያው ሦስት መቶ ስልሳ አምስት ቀናት የሚነገር ቃለ እግዚአብሔር ማለት ነው። ጾመ ድጓ ማለት ደግሞ በአብይ ጾም የሚነገር ማለት ነው። ዝማሬ ማለት በቁርባን ጊዜ በማሕሌት የሚነገር ቃለ እግዚአብሔር ነው። መዋሲት ማለት ደግሞ ሰው ሲሞት አስከሬኑ ነፍሱ ወደ እግዚአብሔር ስትሄድ፣ አስከሬን ደግሞ ወደ መቃብር ሲወርድ የሚነገር ቃለ እግዚአብሔር ነው ማለት ነው። ስለዚህ በዚህ መዋሲት በተባለው ቃለ እግዚአብሔር ቅዱስ ያሬድ ምን ይላል? ጻድቃንሰ ኢሞቱ አለ። ጻድቃን አልሞትም፣ አንድም ጻድቃን አይሞቱም፣ አንድም ጻድቃን የሞቱ አይደሉም ኀበ እግዚኦሙ ነገዱ ወደ እግዚአብሔር የሄዱ ናቸውና። በመንግሥተ ሰማያት ይሁቦሙ ዘፈቀዱ ቦታቸው መንግሥተ ሰማያት ነው፣ በመንግሥተ ሰማያትም የወደዱትን ያደርጋሉ ይላል። ጻድቃንሰ ጻድቃን ማለት ጻድቅ ማለት እውነተኛ ማለት ነው። እውነተኛ የሆኑ እውነተኛው እግዚአብሔርን የሚያመልኩ እውነተኛ የሆኑ ለእውነተኛው እግዚአብሔር ታዛዥ የሆኑ እውነተኛ የሆኑ እውነተኛውን ሕግ እውነተኛውን ትእዛዝ ያከበሩ እውነተኛ የሆኑ እውነተኛውን መንገድ የመረጡ እውነተኛ የሆኑ እውነተኛዋን መንግሥተ ሰማያት ገነትን የመረጡ እውነተኛ የሆኑ እውነተኛውን ሰው የሚወዱና ከእውነተኛው ጋር የሚኖሩ እውነተኛ የሆኑ እውነትን ገንዘብ አድርገው በእውነት የሚኖሩ ቢኖሩም ለእግዚአብሔር፣ ቢሞቱም ለእግዚአብሔር። ቢኖሩም በጎ ነው የሚሰሩት፣ ቢሄዱም ደግሞ በጎ ነገር ነው የሚጠብቃቸው። ቢኖሩም እውነትን፣ ፍቅርን፣ ሰላምን፣ ይቅርታን ገንዘብ ያደረጉ ናቸው። ቢሄዱም በሰሩት ስራ የእግዚአብሔር መንግስት የሚያገኙ ናቸው። ስለዚህ ጻድቃን ማለት እውነተኞች ማለት ነው። እውነተኞች ሰዎች ሲኖሩ በሁለት አይነት መልኩ እግዚአብሔር ይጠራቸዋል። አንደኛው በመሰወር ወይም ደግሞ በማድረግ፣ ሁለተኛው ደግሞ ስጋና ነፍስ ተለይቶ ስጋ ወደ አፈርነቱ፣ ነፍስ ወደ ፈጣሪዋ ትመለስና ትንሳኤ ዘጉባኤን ይጠብቃሉ። ያም ሆነ ይሄ ግን፣ አዎ እነሆ ሲኖሩም ይረዳሉ፣ ያማልዳሉ፣ ያድናሉ። ከሞቱም በኋላ ደግሞ በረድኤት ይጠብቃሉ፣ በአማላጅነት ይራዳሉ። እግዚአብሔር በሰጣቸው ጸጋ በሚሰጣቸው ምንድን ነው የሚለው የጻድቃን መታሰቢያ ለበረከት ነው። ኢሳያስ ስድስት ላይ ተራራውን ለወጡ ሜዳውን ለሮጡ ሩጠው ለቀደሙ ሃይማኖታቸውን ለጠበቁ ተጋድሏቸውን ላጠናቀቁ ሩጫቸውን ለጨረሱ በቤቴና በቅጥሬ መታሰብ ያሰጣቸዋለሁ ያም ብቻም አይደለም እንሆ አክሊላትን አቀዳጃቸዋለሁ ያም ብቻም አይደለም በቤቴና በቅጥሬ ከወንዶችና ከልጃገረዶች ይልቅ የማይጠፋ ስም እሰጣቸዋለሁ ባለው ኢሳይያስ ሃምሳ ስድስት ላይ ባለውና ቅዱስ ጳውሎስ በተናገረው ንግግር ቲሞቴዎስ 3 ላይ ሩጫዬን ጨርሻለሁ ተጋድሎን ፈጽም ያለው ሃይማኖቴን ጠብቅ ያለው የክብረ አክሊል ይገባኛል ያንም እውነተኛ ፈራጅ ከሆነው ከኢየሱስ ክርስቶስ አገኛለሁ እንዳለው እነዚህ ቅዱሳን እውነተኛ ፈራጅ ከሆነው ከእግዚአብሔር የሚያገኙ ናቸው ማለት ነው። በአጭሩ አሁን ባልነው መልኩ በሁለት አይነት መልኩ ይጠራሉ። አንደኛው በመሰወር ሁለተኛው ደግሞ አረፍተ ዘመን በመገታት ሁለቱም ግን እግዚአብሔር የሰጣቸው ክብር አለ። ለምሳሌ ትውልድ እንዲህ ነው ይልና ኖህም በትውልዱ ጻድቅ ፍጹም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይልና ኖህ አካሄዱን ከእግዚአብሔር ጋር ስለ አደረገ አደረገ እነሆ አልተገኘም፣ ተሰወረ ይላል ተሰወረ ይህን ምን ይላል? ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ። መጽሐፈ ሄኖክ ላይ ሄኖክ ተሰወረ፣ የተሰወረበትን የሚያውቅ የለም እግዚአብሔር ሰውሮታልና ይለናል። እንግዲህ በኖህ በኩል ያሉት ማነው? በሄኖክ በኩል ያሉት ስንመለከት ብሉይ ኪዳን ላይ እንደነ እዝራ ያሉ እንደነ ኤልያስ ያሉ ኤልያስ ለምሳሌ በሰረገላ ወደ ሰማይ ተነጠቀ ሁለተኛ ነገሥት ምዕራፍ ሁለት ላይ ኤልሳ እያየው ወደ ሰማይ በሰረገላ ተነጠቀ ኤልያስ ለኤልሳ ካባውን ጣለለት በኤልያስ ካባ ኤልሳም እንደዚሁ ተአምራትን አደረገ ይለናል እዝራም እንደዚሁ ኖረ መጨረሻ ላይ ግን ተሰወረ ይለናል ወደ አዲስ ኪዳን ስንመጣ ደግሞ እነ አቡነ አረጋዊን የመሰለ ጻድቅ የተሰወሩ። ይልቁንም ደግሞ እነ ዮሐንስ ወንጌላዊ ዮሐንስ ወንጌላዊ የመሰለ ጻድቅ የተሰወሩ፣ እንዲህ አይነት የተሰወሩ። አዎ አለው ዚ የለይ ጥም ወለሞት ሞትን የማይቀምሱ አንድም የማይሞቱ አሉ ተብሎ በአምላካዊ ንግግር፣ በእግዚአብሔር ንግግር በተነገረው መልኩ የተሰወሩ ያልሞቱ ብዙ ቅዱሳን አሉ። በአጭሩ አንዳንዶቹን ይሰውራል፣ አንዳንዶቹ ደግሞ በአረፍተ ዘመን እግዚአብሔር ይገታል። እሱ ስልጣኑ የእሱ ስለሆነ ስለዚህ ሔኖክ አካሄዱን ከእግዚአብሔር ጋር ስለአደረገ፣ ሕጉን ስለጠበቀ፣ ትእዛዙን ስላከበረ፣ ፍጹም ሰው ስለሆነ ሞት ያየው ዘንድ አልቻለም፣ ተሰወረ ይለናል። ኖህን ስንመለከት ደግሞ ኖህ ምዕራፍ ስድስት ምዕራፍ ሰባት ላይ ስንመለከት እንዲህ ይለናል፣ የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ እውነተኛ ማለት ነው እውነተኛ ፍጹም ሰው ነበረ። አማይ ማለት ነው፣ ታማኝ ማለት ነው፣ አሳማኝ ማለት ነው። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ማነው እሱ ኖህ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ይህድና ኖህ ኦሪት ዘፍጥረት ምዕራፍ አምስት ላይ ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ መጽሐፈ ሄኖክ ምዕራፍ ስድስት ላይ ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ ተሰውሯል። ኖህ ደግሞ የኖህ ትውልድ ኦሪት ዘፍጥረት ምዕራፍ ስድስት ምዕራፍ ሰባት እዚህ ጋር እናየዋለን አካሄዱን ከእግዚአብሔር ጋር ስላደረገ ፍጹም ሰው ስለነበረ ጻድቅ ስለነበረ በዚህ ትውልድ ይላል። እግዚአብሔርም ኖህን አለው አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊት የጻድቅ ሆነህ አይቻለሁ። የእኛንም ሕይወት እዚህ ላይ ያደርግልን እግዚአብሔር አያችሁ። በዘፍጥረት ምዕራፍ አምስት ላይ ሄኖክ አካሄዱን ከእግዚአብሔር አድርጎ ተሰወረ ይልና በዘፍጥረት ምዕራፍ ስድስት ላይ ደግሞ ሄኖክ እነሆ አካሄዱን ከእግዚአብሔር ጋር አድርጎ ቢሰወር እግዚአብሔር የሚሰውራቸውና ከሞት የሚያመልጡ እንዳሉ ሲነግረን፣ ኖህን ደግሞ ዘፍጥረት ስድስት ላይ የኖህ ትውልድ እንዲህ ነው ይልና ኖህም በትውልዱ ጻድቅ ፍጹም ሰው ነበር በረ ኖህ አካሄዱን ከእግዚአብሔር ጋር አደረገ ካለ በኋላ በዚህ ትውልድ ፊት በትውልዱ በፊቴ ጻድቁን አይቻለሁና አንተና ቤተሰብህ በመርከብ ትድናላችሁ፣ ማዕበል ወይም ደግሞ የፈላ ውሃ አያጠፋችሁም አለና ሄኖክን ከሞት የሰወረ አምላክ ይልቁንም ደግሞ እንዲሰወር ያደረገ እግዚአብሔር ኖህን ከመከራ ከፈላ ውሃ ሰወረው ይለናል። እኛንም ይሰውረን መድኃኔዓለም። ሌላው ዘጸአት ምዕራፍ ዘጠኝ ላይ እንሄድ ደግሞ እንዲህ ይላል። ፈርዖንን ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልሁ፣ እግዚአብሔር ጻድቅ ነውና እኔና ሕዝቤም ኃጢአተኛ ነን። ስለዚህ እንዳንጠፋ ጸልዩልን። ሕዝባችሁን ይዛችሁ ውጡ። እናንተም ለእኛ ጸሎት አድርጉልን። አየው። ሌላው ሁለት ማና አንደኛ ሳሙኤል ምዕራፍ ሁለት ላይ ቁጥር ሁለት ላይ ሐና መ ሳሙኤል እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና፣ ካንተ በቀር ቅዱስ የለም። እውነተኛ ሰዎች ጻድቃን ብንላቸው በአንተ ነው፣ ቅዱሳን ብንላቸው ካንተ ነው። አንተ ግን የባህርህ ነው። ሰዎች ጻድቃን የሚባሉ እውነተኛ ሆነውና በእውነት ተጉዘው እውነተኛውን ነገር መርጠው ነው። አንተ ግን እውነትን የምታድልና ጽድቅን የምትሰጥ አምላክ ስለሆንክ ነው ይላሉ። ሌላው በዚህ በአንደኛ ሳሙኤል ምዕራፍ 24 ቁጥር 17 ላይ ዳዊትን አለው፣ እኔ ክፉ በመለሱብህ ፋንታ በጎ መልሰልኛልና አንተ ከኔ ይልቅ ጻድቅ ነህ። ማን ነው? ሳኦል። ለምንድ ነው? ሳኦልን በጦር ሊወጋው ሲፈልገው እግዚአብሔር ሳኦል ዳዊትን በጦር ሊወጋው ሲፈልገው እግዚአብሔር ከሳኦል ጦር ዳዊትን አዳን ዳዊት ደግሞ ሳኦልን

ሰራዊቱ ዳዊት ሳኦልን እንዲገለው ዳዊትን ቢጋብዙት ዳዊት ግን እግዚአብሔር በቀባው ላይ እጄን አላስቀምጥም፣ እግዚአብሔር የቀባውን አልገልም አለና እምቢ አለ። በኋላ ግን ይህን ሲሰማ ሳኦል ምን አለ? አንተ ከኔ ይልቅ ጻድቅ ነህ። እኔ ክፉ ባደረግኩብ ፋንታ ልገልህ ጦር ወረወርኩኝ፣ አንተ ግን ተውከኝ ብሎ ሲናገር እንሰማለን። ጻድቅ ማለት የሚያልፍ የሚተው ነገርን የሚተው በደልን የሚተው የሚረሳ ማለት ነው ማለት ነው ሌላው እዝራ ዘጠኝ ቁጥር 15 ላይ አቤቱ የሰራዊት አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አምልጠን ቀርተናል፣ እነው በፊትህ በበደላችን አለን፣ ስለዚህ በፊትህ ሊቆም የሚችል የለምና ይቅርታህ ትጎብኘን ብሎ እግዚአብሔር ጻድቅ እንደሆነ ይናገራል ማለት ነው። ሌላ ነህምያ የሚባል ወጣት ደግሞ እንደዚህ ይለናል። ልቡም በፊትህ የታመነ ሆኖ አገኘኸው የከነናዊውን የኬጤያዊውን የአሞራዊውንም የፌርዚያዊውንም እያለ ይናገርና ከእርሱ ጋር ቃል ኪዳን አድርገህ ከእርሱ ጋር ቃል ኪዳን አደረክ። አንተም ጻድቅነህና ቃልህንም ፈጸምህ። አንተ ታማኝ ነህ፣ ሰው ግን ታማኝ አይደለም። አንተ እውነተኛ ነህ፣ ሰው ታማኝ አይደለም። አንተ በቃል ኪዳን ትጸናለህ፣ ሰው ግን ቃል ኪዳን ሆነ አያጸናም ይልና፣ በደረሰብንም ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት አድርግሃልና እኛም ኃጢአትን አድርገናል፣ እኔና የአባቴ ቤት በድለናል፣ ይቅር በለን ብሎ የእግዚአብሔርን ቅድስናና ጽድቅ ሲናገር እንሰማዋለን። ነህምያ ማለት ነው። በእውነቱ የእግዚአብሔርን ጽድቅ እየተናገር እኛም ጻድቃን ለመሆን እግዚአብሔር እንዲረዳም መልካሙ መልካም ፈቃድ ይሁንልን። እዮ የተባለ ጻድቅ ደግሞ እዮ በ1798 ላይ ጻድቅ ግን መንገዱን ያ ያጠነክራል። አየው እውነተኛውን መንገድ እና ሐሰተኛውን መንገድ ለይቶ እውነተኛውን መንገድ ያጠነክራል ይለናል። በእውነተኛው መንገድ እንድንጓዝ የእግዚአብሔር የአምላካችን መልካም ፈቃድ ይሆንልን። ሌላው 27 17 ላይ እዮብ ደግሞ እርሱ ያዘጋጀው ይሆናል። ነገር ግን ጻድቅ ይለብሰዋል። አዎ ህግን፣ ትእዛዝን እግዚአብሔር አዘጋጅቶታል። ጻድቅ እውነተኛ ሰው ግን ይለብሰዋል፣ ትእዛዝን ይንተራሰዋል። ህግ ያነጋግርሃል፣ ትእዛዝ ደግሞ ይመራሃልና ስለዚህ እውነተኛ ሰው፣ አዎ እነሆ የእግዚአብሔርን ህግ ይለብሰዋል ይለናል። መዝሙረኛው ልበ አምላክ ዳዊት ደግሞ እንደዚህ ይለናል ምንድን ነው የሚለው ጻድቅ በእግዚአብሔር ደስ ይለዋል በእርሱም ይታመናል ልባቸው የቀና ሁሉ እልል ይላሉ ይላል መዝሙር ስድሳ አራት ላይ ጻድቅ እውነተኛ ሰው ማለት ነው እውነተኛ ሰው በእግዚአብሔር ደስ ይለዋል ይልና መዝሙር ዘጠና ሁለት ላይ ደግሞ ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ያድጋል ይለናል ያፈራል ማለት ምንድን ነው ጸሎቱ ታምራቱ ቃል ኪዳኑ አማላጅነቱ ተራዳኢነቱ ያ ማለት ነው። ሀጥ ግን ስሄድ አየሁት ስመለስ አጣሁት ይላል። ኃጢአተኛ ዛሬ ባይለጸጋ ዛሬ ሀብታም ዛሬ ባለስልጣን ሁሎ ታገኘዋለህ ነገ ላይ ግን አታገኘውምና ይህንን ይናገራል ይልና መዝሙር 31 ቁጥር 18 ላይ በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገራ ከንፈሮች ዲዳ ይሁኑ ይላል። ከዚህ ሰጉረን መዳን ያለም ይህን ነው የሚናገረው። ሌላው ምሳሌ አስር ሰባት ላይ የጻድቅ መታሰቢያ ለበረከት ነው አለ። አዮ ህዳር 26 ቀን አቡነ ሐብተ ማርያምን ስናከብር ለበረከት የተሰጠን እንደሆነ አምኖ ማክበር ያስፈልጋል ማለት ነው። ምንድን ነው የሚለው እዚህ ምሳሌ አስር ሶስት ላይ የጻድቅ አፍ ጥበብን ይናገራል ይላል ጥበብን የሚናገሩ። አዎ የአባቶቻችን የበዓል መታሰቢያ ለበረከት ነው። እኛ በበረከት እንድናከብር ተሰጥቶናል። ስለዚህ የበረከትን ስራ መስራት ትልቅ ሕይወት ነው ይላል። ለምን ከተባለ ምሳሌ ሀያ ቁጥር ሰባት ላይ ጻድቅ ያለ ነውር ይሄዳል፣ ልጆቹም ከእርሱ በኋላ ምሽ ምስጉኖች ናቸው። አዎ ጻድቅ ያለ ነውር ይሄዳል። አዎ ያለ ነውር ክፉ መጥፎ ሳይሰራ በጎ ሰርቶ መልካም ሰርቶ ሃይማኖትን ጠብቆ አስጠብቆ እውነትን ተናግሮ አናግሮ ይሄዳል። ልጆቹ ከእርሱ በኋላ ምስጉኖች ናቸው። ለምን የጻድቁን በዓል ስለሚያከብሩ መታሰቢያውን ስለሚያከብሩ ይልና ይህን ይናገራል ሰሎሞን የጻፈው። ሌላው ከምሳሌ ቀጥሎ መክብብ ነው። መክብብ በሚለኛው በሚለው መጽሐፉ ላይ ደግሞ ሰሎሞን እንዲህ ይለናል። ምንድን ነው የሚለው? ጻድቅ በጽድቁ ሲጠፋ፣ ሀጥም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመኔ አየሁ አለ። ጻድቅ በጽድቁ ሲጠፋ አየሁ። ለጻድቅ የወረደ ሀጣንን ይረዳል፣ ለሀጣን የወረደ በጻድቃን ላይ ጥፋትን ያመጣልና፣ ጻድቅ በጽድቁ አዎ ሲጠፋ ሀጥን በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመን አየሁ እያለ ሲናገር እንመለከታለን። ምንድን ነው የሚለው ኢሳይያስ 57 ቁጥር 1 ላይ ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም፣ ምሕረተኛውም ይወገዳሉ ጽድቅም ከክፋት ፊት እንደተወገደ ማንም አያስተውልም ይልና በጽድቅ የሚኖሩ ሰዎች ሁሉ እንደሚጠሩና እግዚአብሔር ደግሞ በእነሱ ፋንታ አዎ ሌሎች ጻድቃን እንዲኖሩለት ይፈልጋል ይለናል። ሌላው ሶፎንያስ የተባለ ነቢይ እግዚአብሔር በውስጧ ጻድቅ ነው፣ ክፋትን አያደርግም ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣም አይቀርም። አመፀኛው ግን እረፍትን አያውቅም። እግዚአብሔር ግን ጻድቅ ነው ይለናል። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ እጮኛዋ ዮሴፍም ጻድቁ ሆኖ ሊገልጣት ስላልወደደ በስውር ሊተዋት ወደደ ይለናል። ጻድቁ አረጋዊ ዮሴፍ እመቤታችንን ውሰድ ሲባል ጻድቅ አዎ ስለሆነ እሷ ደግሞ ስለተሰወረችበት ማንነቷን ስለማያቅ ለመቀበል ከብዶት ነበረ። በኋላ ግን የእግዚአብሔር መልአክ መጣና ዮሴፍ አረጋዊ ጻድቅ አረጋዊ አዎ ከእሷ የሚጸነሰው አንድም የሚወለደው ከመንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ ሲለው እንመለከታለን። እዚህ ዕብራውያንም 1038 ላይ ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። ጻድቅ በእውነት ይኖራል። ጻድቅ ማለት በእውነት የሚኖር ማለት ነው። ያዕቆብ አምስት 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይለናል። የጻድቅ ሰው ጸሎት ያው የአቡነ ሐብተ ማርያም ጸሎት፣ የአቡነ አረጋዊ ጸሎት፣ የገብረ ክርስቶስ ጸሎት በስራዋ እጅግ ኃይልን ታደርጋለች ይለናል። ሌላው እዚሁ ጋር የያዕቆብ አምስት ላይ ኤልያስ እንደኛ ሰው ነው፣ ነገር ግን ጻድቅ ነው ዝናም እንዳይዘን ለጎመ ይላል። ያው አቡነ አሮን እንደኛ ሰው ነው፣ እነሆ ፀሐይ እንዳገባ ለጎመ። እያሱ እንደኛ ሰው ነው፣ ፀሐይ እንዳገባ ለጎመ። ዜና ማረቆስ እንደኛ ሰው ነው፣ ፀሐይን እንዳትገባ ለጎመ ይለናል። ይህን ነው የሚናገረው። እንግዲህ ራእይ ላይ አንድ ነገር እንመልከትና ወደ ዕለቱ ታሪክ እንሂድ። ራእይ ዮሐንስ፣ ራእይ ምዕራፍ 15 ቁጥር 34 ሁሉን የምትጌዛ ሁሉን የምትገዛ ጌታ አምላክ ሆይ ስራህ፣ ታላቅና ድንቅ ነው። የአህዛብ ንጉስ ሆይ መንገድህ ጽርቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና፣ የጽርቅም ስራህ ስለተገለጠ አህዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ እግዚአብሔር አምላክ እያሉ ላንተ ይሰግዳሉ ይለናል። አር ሃያ ስድስት እነሆ አቡነ ሐብተ ማርያም የዚህ ቅዱስ አባት የትውልድ አገሩ የራውእይ በምትባል በስተ ምስራቅ ባለች አገር ውስጥ ነው ይልና፣ በዚያም ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቅ ሰዎች አንዱ ነው ይላል። ወያድጋ ለሀገር ይላል። አንዲት ሀገር ያለታላላቅ ሰዎች ቢበዛም ቢያንስም ሰዎችን ያደርጋል እግዚአብሔር፣ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ የሚያስከብሩ ሰዎች ይተዋል። ከነዚህ መካከል አንዱ ነው ይድና እጅግም ሀብታም ነበር። ብዙ ንብረትም አለው። በህጋዊ ጋብቻም ስሟ ዮስቲና የምትባል በላቴና ድንግልን አገባ። ይችም የተመረጠች በበጎ ስራ የተሸለመችና ያጌጠች ናት ይላል። አብርሃም ሳራን አገባ። ይሳቅ ደግሞ ረብቃን አገባ። ያይቆብ ደግሞ ራሄልን አገባ። እንግዲህ እግዚአብሔር በእንዲህ አይነት መልኩ ለአዳም ሔዋንን ሰጠ እያለ ታሪክ ቀጣይ ስለሆነ ይቀጥላል። ነገር ግን አስቀድመን በዚህ ዓለም ከህግ ባሏ ጋር በንጹህ ጋብቻ እግዚአብሔርን በመፍራት አዎ፣ ሰሎሞን ምንድን ነው ያለው? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር መፍራት ነው። የስጋ ብቻ መጀመሪያው እግዚአብሔር መፍራት ነው። እግዚአብሔርን በመፍራት ምጽዋትን በመስጠት ለሰዎች በመስጠት ለሰዎች በማልበስ ሰዎችን በማሰብና በማቴዎስ ወንጌል ምዕራፍ ስድስት ላይ ስትመጸውቱ አዎ ለታይታ እንዳይሆን ይላል፣ አይደለ? መኖርክን የምታውቀው በመመጾት ነው። ብቻም በመኖርና በመብላት አይደለም እያለ ይናገራል። ስለዚህ ምን ይላል? በመመጾት ምጽዋትን በመስጠት ይልቁንም ደግሞ በህዝቡ ፍትና በሃይማኖት የዋህነትን ገንዘብ በማድረግ አሁ እንደ ርግብ የዋህ ይላል ሆኑ የዋሃነ ከመርግብ እንደ ርግብ የዋህ ሆኑ የዋህነትን ቀጥሎ ደግሞ ትትና ትትና ከዚያ ደግሞ ፍቅርን፣ ፍቅረ እግዚአብሔርን፣ ፍቅረ ሰብን፣ ፍቅረ ቢጽን፣ አዎ ፍቅረ ጎረቤት እነዚህ የሃይማኖት ፍቅር፣ የህዝብ ፍቅር፣ የወንድም ፍቅር፣ የትዳር ፍቅር፣ የኑሮ ፍቅር፣ የጾም ፍቅር፣ የጸሎት ፍቅር፣ ትዕግስትን፣ በቤትም በውስጥም፣ በውጭም ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራችኋለን ይልና በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካ ካጠፋ ምን ይጠቅመዋል? ብሎ ያስተማረውን አሰበችላል። በዚህ ዓለም መኖር ምን ያረጋል? ምን ይጠቅማል? አዎ ዓለም አላፊ ነው። የሚያልፍ መንግስት እግዚአብሔር ነው። ስለዚህ ለተብረቅራቂ ዓለም በዚህ በተብረቅራቂ ዓለም ውስጥ እውነትም ሐሰትም ክፉነት፣ በጎነት መስጠት መቀማት በሚስማማው ዓለም ጽርቅና ኃጢአት በሚፈራረቅበት ዓለም በጎነትና ክፉነት በሚፈራረቅበት ዓለም መኖር ምን ይጠቅማል የሚል ሐሳብ መጣላት ይላል፣ መጣላት ይላል። ከዚህ በኋላ ይልና ከዚህ በኋላ ይህ ሐሳብ ሲመጣላት ፈጥናም በሀገሯ ትዩ ወደሆነ ምድረ በዳ ሄደች። ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ምን ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች ይላል። እመቤታችን ቅዱስ ገብርኤልን ባየችው ጊዜ ድንገጸትም ቃሉ ወሰይ አዳም አባቴን ሔዋን እናቴን ያሳተ ሰይጣን ነው ብላ ደንግጣለች ይላል ያናገራ ግን ቅዱስ ገብርኤል ነበረ ይላል እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት አያችሁ እሷም ፈራችሁ እሱ ደግሞ ፈራ በመስቀል ምልክትም በላዩ አማትቦ የእግዚአብሔርን ስም ጠራ በመስቀል ምልክት አማተበና የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣች ስለ እኔ አንድም ለእኔ እንቅፋት ልትወኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለሁም። እኔ ለያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና አዎ በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ አማን መነኑ ሰማይ ጣይማ ለዛ ዓለም የዚህን ዓለም ሁሉን ነገር ንቄ ከዓለም ወጥቼ ወደዚሁ መጣው። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቁም። አሁንም አባት፣ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው ይላል። በዚያን ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት፤ ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት ይህ ነው ታሪኩ እንግዲህ የሚገርመው የሚደንቀው ነ ምንድን ነው ያላት ክንፎች ተሰጠውት ወደ አርያም ወጦ የስላሴን አንድነትና የሶስትነትን ምስጢር የሚያይ ልጅሽን ትወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት ቅድስቱ ዮስቲናም ከዚያ ሽማግሌ ባይታው ይህን በሰማች ጊዜ አድንቃ የፈጣሪ የፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ይሄ ነው ከገዳም ተመልሳ ወደ ቤቷ ኑራ ጻድቅ ልጅ የወለደች እናት የምትባሏች ዮስቲና ናት ማለት ነው። ከጥቂት ቀኖችን በኋላ ፀንሳ ይህን ደምግባቱ መልኩ ያማረ ልጅን ወለደች። በእናትነትና በእናትነትና በአባቱም ቤት ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች፣ ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ህፃኑንም መረቋቸው። ህፃኑም አርባ ቀን በሆነው ጊዜ እንደ ህጉና እንደ ስርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ያን ጊዜ ስሙን ሐብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ህፃኑም ጥቂት በአደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ፣ ህፃኑ ሐብተ ማርያም በልቡ ይች ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንድንባት እንደምንድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳይ የሚያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ጀመረ። ረዥም ዘመን በኋላ በዚያ በእናት አባቱ ቤት ካደገ በኋላ ስሟ ለአድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ አባ መልከ ጼዴቅ ከተቀበለ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎ ጀመረ ይላል። በባሕር መካከልም በመቆም የዳዊትን መዝሙር ሁሉንም ያነባል ይላል። በባሕር ውስጥም ሰጥሞ ግንባሩ አሸዋ እስቲነካው አምስት መቶ ጊዜ ይሰግዳል። ከሰን መሽቀኖችም በቀር እህል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋሊያዎች የዱር ቅጠል የሚመገብ ሆነ ይለናል። አዎ ብዙ ተጋድሎንና ድካምን ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ለእርሱ ተገልጦ አው፣ ወይም ደግሞ ወደ እርሱ መጣና ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበርም ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሐብተ ማርያም ሰላም ላንተ ይሁን አለው። በዛን ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና፣ ጽና ኃይልህን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎህና ድካም ሁሉ በኢየሩሳሌም ሰማያዊትን እንደተጻፈ በእውነት እነግርሃለዋለሁ ይላል የእኛንም ህይወት እንዲህ አይነቱ ላይ ያደርግን እግዚአብሔር። መጨረሻ ላይም የሚገርመው ነገር መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ አምስት መቶ የወርቅ አምዶች የተተከለባትን ሰጠው። ደግሞ የእሳት መስቀልን የወርቅ ጫማን የብርሃን ልብስን ስውር የሆነ መና እሰጥሃለሁ አለው ይላል። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው ዘጠና ዘጠኝ የመላእክት ሰራዊት መጥተው ወደወዳጃችን ወዳጃችን፣ የሚገርም ነው። ሰላም ለአንተ ይሁን፣ ዛሬ ከፀሐይ ሰባት እጅ ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድህ መጣን አሉት። አባታችን አቡነ ሐብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገ ገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስ ዮሐንስን ሀገር ተጠጋግታ ያለሽ ከፀሐይ ሰባት የምታበራ ሀገርን እሰጥህ ዘንድ በራሴ ማልኩልሃለው ነው። አዎ ለምቤታችንም መሐልኩ ለኪ በርሴ ከመይሄሱ ማይኮት ምየልሻለው አዎ። ብሏታል። መታሰቢያ የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ወደዚች አገር አገባዋለሁ። አራቱን ወንጌሎችም እያነበብክ ስለን ወርክ የአንዲቱን ቃል ፍሬዋን አንዳንድ ሺህ አደርግልህ አለው። ይህም ከአንተ በኋላ ለሚመጡ ልጆችህ መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህ መጽሐፍ በተነበበበት ውሃ ለሚረጩ፣ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ። ለዚህ ነው ዛሬ እንግዲህ፣ አቡነ ሐብተ ማርያም የጸበል ተአምራት የገድል ተአምራት የመስቀል ተአምራት የጸሎት ተአምራት የሚደ